ሰው ሰው የሚያከብርክ አካውንቲክ ላይ ባለው ቁጥር ነው። አሃሃሃይ የምርህን ነው። ይሄ ቅኔ ነው ብለ ነው እንዴ፣ ይሄ ስቶሪ ላይ ያስቀመጥከው ብራዘራችን። በእናት እንደዚህ አይነት ቅኔ ይቅርባችሁ፣ መጀመሪያ ቅኔ ተማሩ። በናት አንዳንድ ሰዎች ቡራው ማለት ነው። ምን ይሽ እንደዚህ አይነት ቅኔ አለ እንዴ? ወይስ ብር የማይሰጡ ሰዎች እየውቀስክ ነው እዚጋ የው ላሞች አው በጎች አይሰጡም። እነሱ ነግራችሁ በጎች በጣም እውቅና ምናምን ስላልን እኛ አንሰጣም። ስለዚህ ሊሆን ይችላል። ምን ማለት ነው ይሄ ደሞ? አሁን ቅኔ ነው ብለነው እዚህ ጋር አስቀመጥከው። ወይ ጉድ! ትንት ኮሽታ ሲፈጠር ደሞ ስቶሪያችሁ የምታስቀምጡ ነገር ዲዮኔ መንገዱን የማያሳልፍ ቅኔ ነው እሄ የምራችሁ ነው ማለት ነው ማንም ሰው ወዳለሁ እንጂ ማንም ሰው አክብራለሁ እንጂ፣ ከቤተሰቦቼ ውጭ ማንም ሰው ከቤተሰብ አላስፈልጭም። ገባችሁ? አንዳንድ ሰዎች አሉ ቤተሰቡን ትቶ ለሰው የሚኖሩት፣ እንደነኚ ሰዎች ነው። እንደ ላከው እኛማ የምንሰማ ማሲማችን ጤጥ ነው። ብራዜር፣ ኦኬ። ደግሞ እንደዚህ አይነት ቅነይ ይቅርብህ። መጀመሪያ ስለ ቅነይ ማወቅ አለብ፣ ብራዜራችን ማለት ነው። እኛ በጎሽ ደግሞ ብዙም እንትን አንልም። ኦኬ አንዳንድ ሰዎች ምን አለ መሰላችሁ መዳም ቤት ላይ ወር እንዴት ነው እንዴት ነው ይደርሳል ብሎ ይጠብቃሉ ከዛ ከደረሰ በኋላ በቃ የማሽን ሰው በቃ ነገ ወይ ነገ ደርሶ ኢትዮጵያ ላይ የሚያገኝ ሰው ቢሆንም ችግር የለም ወርቅ ገዝቶ ሰዓት ገዝቶ ወይም የሆነ ነገር ድብስ ገዝቶ ይልካል ው ሀይ ሀይ ሴቶች በጣም ጅል ናቸው ኦኬ ነገ እኮ ማንሽም ነገ እንትን ሰታለሽ ብሎ አንቺ የሚያመሰግን ሰው የለም እኮ አስረግጭ ልንገርሽ ገባሽ አደል

ባናት መጀመሪያ ቅኔን ተማር። ባናት ብራዚል ኦኬ፣ እኔ አሁንም ባንቴ ክፉ ማናገር አልፈልግም። ቅኔ እንዴት እንዲሁኔ ተማሩ። ኦኬ ኦኬ፣ ምን ሸ ነው ደሞ? አይ ማጣት አልፈልግም። ባለፈው እና እንደዚህ ከሆነ በአካውንት ያለው ሰው አማካብር ከሆነ እኔ እንኳን ሲጀመሩ ኮ መልካም ነገር ካገኘው በኋላ እና ራሴን ከቀየርኩ በኋላ ደስተኛ ነኝ ያልኩ እኮ በጣም ነው የፈራሁት። አይገርምህም። እና ባለፈው ወንድምህ ከሰራ ቪዲዮ ላይ ማጣት አልፈልግም በኋላ ካሜራ ከወጣ በኋላ ደነጋጥክ ከሆነ ምንም እንዳይ ሰማ ማጣት አልፈልግም ማልክ ከዛ በኋላ ካሜራ ወጣና በጣም ምን እንደነገጥከው? ምን ያስደነግጣል? ሀቅ እኮ ነው። እውነት ከሆነ እውነተኛ ከልብ ከልብ ይሁን እንጂ አሚን። ይሄ ማጣት አልፈልግም፣ ከሷ ተለይቼ መኖር አልችልም ምናምን ምናምን አልክ። ከዛ በኋላ ካሜራ ወጣና ሼም ያዘካንቴ። ምንም ሼም ይይዝ ነገር አለ? ምን አለ? ምንም ሼም አይይዝም እኮ ሀቅ ከሆነ እውነት ነው። ካሜራ ይቅንና የተደበቀ ጥይት ወቶ በከፊቴ ላይ ቢቆም ራሱ እውነትም የሚፈልግ ሰውን። አዎ ፈልጋታል። ላለሁ ገባ ሰው እንተላይ ሰው ማለት ደብቅ ነው እንደምትወዳት ደብቅ ነው እንዴ? እኔ ማጣት አልፈልግም። ከዛ በኋላ ካሜራ ወጣና አፈርክ። ምንም የሚያሳፍር ነገር የለም። እውነት ከልቤ ወደ ከልቤ አፍቅሬ ነው። እራንተ ብራዚራችን ማለት ነው አማቻችን ብራዚር

ምን ነው ማለት አንዳንድ እኔ አሁን ማለት ነው ሰው እኮ እኔ የሚያከብረኝና የሚወደኝ ሰው ብር አይቶ አይደለም፣ ውበትን ቆንጅና አይቶ ሳይሆን በቃ በነፃ የሚያከብረኝ ሰው አለ። የምሬ ነው ምላችሁት። ምንሼ ነው አንተ ደግሞ እንዲ አንተ ግን በብር ነው እንደምትተማመ ነው። በብር ብቻ ብር ላይ ነው እንደምትተማመ ነው። የምነቴክ ብር ላይ ነው። ወይኔ እኔ ይውቃት ይላል አባቴ አውቀ ይሞታል። ለማናኛም አንዳንድ እውቀት እውቅናችን አስተካክሉ እና ጢቂማኛ ሰው አትሆን፣ እሺ ጢቂማኛ ሰው። እንደውም ግን ማና አቀለም። ለማንኛውም ማለት ነው አማቻችን እንረጋጋ። እንደዚህ አይባልም፣ የሰው ልጅ ልብ ይሰብራል። ደግሞ ሁሉም ነገር ከልብ ይሁን፣ እሺ። ለማንኛውም ካስከፋ ሰዎች ካላችሁ ይቅርታ፣ ካላስከፋችሁ ምንም ማድረግ